ሰላም፣ ሰላም ውድና የተከበራችሁ የእርገቲው ቤተሰቦች እንዴት ከረማችሁ? እንዴት ናችሁ? እኔ እግዚአብሔር ይመስገን ደህና ነኝ። ያለው እንደ እግዚአብሔር መልካም ፍቃድ ዛሬ የመጣ ነው ከማማበለጡ ጋር ነው ማለት ነው። እና ማማበለጡ እንቆቅልሽ እናቀርብላችኋለን። እንቆቅልሽን እስከ መጨረሻው ድረስ እንድትከታተሉን በለል እግዚአብሔር ስምን ጠይቃለን። እንግዲህ ማማበለጡ እስኪ ሰላም ሰላም ልጆች እንዴት ከረማችሁ? ዳና ናችሁ? እኔ እግዚአብሔር ይመስገን ዳና ነኝ። ያለው ይህንን የዩቱብ ቻናል ሼር፣ ላይክ፣ ኮሜንት በማድረግ አበረታቱን እና ለሌላ ላልደረሰው ደግሞ አዳርሱ። እናም እስከ መጨረሻው ድረስ እንድታዳምጡን በሉል እግዚአብሔር ስም እንጠይቃለን። እሺ ልጄ እንዴት ከረምሽ? ዳና ነሽ? እንደው እስኪ ትንሽ እንበል እንደው ልጅነት ልታስታውሽ ለመሰለኝ፣ ዛሬ ደግሞ እንቆቅልሽ። እናንኪ ሰላም ተይ፣ እንጨዋወጥ ትለኛለች ይችልች። ለማንኛውም አዳምጣችሁ አስተያየት እንድትሰጡን እሺ። እማዬ ማን ጀምር? አንቺ ጀምሪ። እንቆቅልሽ ምን አውቅልሽ እማዬ የሰራዊት ጌታን ከፊት አስቀድሞ መሳሪያ ሳይኖረው እንዲሁ በባዶ ኃይለኛ ነኝ ያለውን በራሱ ተመክቶ ያሸነፈው ማን ነው? በጠጠሮ ሩሮ ቃልህ ተሰማለን ማዬ የህዝቡን መሸበር፣ የንጉሱን ጩኸት ሲያይና ሲሰማ ሳለ በረኝነት የአባቶቹን አምላክ በጸሎት ለምኖ እንደሚያሸንፍን በእግዚአብሔር ተማምኖ ለሀገር ያስቸገረን ጎልያድን የጣለው ያ ትንሽ ብላቴና ቅዱስ ዳዊት ነው በእውነት። ቃለ ህይወት ያሰማልን ልጄ። እሽ በይ አሁን ደግሞ አንቺ ጠይቂ፣ አንቺ ተራ ነው። እንቆቅልሽ ምን አውቅልሽ የኔ ልጅ። የተመረጡትን ቅዱሳን ሲያሳድድ አምላክን ሳይፈራ ድሃን ሲጨፈጭፍ የበደሉ ብዛት ጽዋ ሞልቶ ሲተርፍ ጌታ ሊመልሰው አመጣበት መቅሰፍት። በደማስቆ ተራራ አታሳደኝ ብሎ ጌታ የገሰጸው ማን ነው? በእውነት ቃለ ሕይወት ያሰማልን ልጄ ጸጋውን ያብዛልሽ። የጌታ ምርጥ ዕቃ ተብሎ የተጠራው አምላኩን በጽናት ሆኖ የተከተለው ተዘቅዝቆ ተሰክሎ ተሰቅሎ መስዋዕት የሆነው ከአይሁድ ወገን የሆነ ቅዱስ ጳውሎስ ነው። ቃለ ሕይወት ያሰማለን። እማዬ አሁን ደግሞ ያንቺ ተራ ነው። ጠይቂኝ። እንቆቅልሽ ምን አውቅልሽ? ስልጣን አለኝ ብለህ በራስህ አትኩራ ብሎ የገሰጸው ንጉሱን ሳይፈራ ፈጣሪን የሚያሳዝን ስራን እንዳሰራ የወንድምህ ሚስት በፍጹም አታግባ ጌታ ይጠርሃል ባክህ ቃሌን ስማ ያለው ቅዱስ ሐዋርያ ማን ነው? በእውነት ቃል ህት ያሰማለንማየ ገና ከእናቱ ማህፀን የተመረጠ በዮርዳኖስ ባህር ጌታን ያጠመቀ ለፍጥረቱ ሁሉ ወንጌል የሰበከ እራሱ ክርስቶስ የመሰከረለት ቅዱስ ሐዋርያ መጥምቀ መለኮት ቅዱስ ዮሐንስ ነው። ቃለ ህይወት ያሰማልን። ጸጋውን ያብዛልሽ የኔ ልጅ። በያሁን ደግሞ አንቺ ተራ ነው። ጠይቂኝ። እንቁቅልሽ ምን አውቅልሽ መስዋዕት ከፍዬ ለፍቅሬ ሰባት አመት ፍየሎች ጠብቄ ነው የተገኘች ሔዋን አጋሬ እኔ ማነኝ? ቃለ ሕይወት ያሰማልን ጸጋውን ያብዛልሽ ልጅ። ለእስራኤል አባት የሆንኩ ድንቅ ታሪካቸው በመጽሐፍ ተከትቤ እስከ ዛሬ ያለው እኔን ያዕቆብ የራሄል ባለቤት የአስራ ሁለቱ ነገድ የዮሴፍ አባት። ቃለ ሕይወት ያሰማልን ማየ ጸጋውን ያብዛልሽ። አሁን ደግሞ ያንቺ ታራ ነው። ጠይቂ እንቆ ምን አውቅልሽ እማዬ በብልሃቴ ተጠቅሜ አምኖኑን ክፉ ምክር በመምከሬ እህቱን እንዲያስነውር ያደረግሁ እሱንም ለሞቴ ዳረግሁ እኔ ማነኝ በእውነት ቃል እህት ያሰማልን እማዬ ጸጋውን ያብዛልሽ አቤናዳፍ ነው ሁለተኛ ሳሙኤል ከምዕራፍ አስራ ሶስት ከቁጥር አንድ እስከ ሰላሳ አራት ላይ ይገኛል በእውነት ቃለ ሕይወት ያሰማልን ጸጋውን ያብዛልሽ ልጄ። በይ አሁን ደሞ ያንቺ ተራ ነው፣ ጠይቂ። እንቆቅልሽ! ምን አውቅልሽ የኔ ልጅ የሰባ ሰገልን ስጦታ በግብፅ የስደት ቦታ አብረን ሳለን ከአንድ ጓዴ የቀማሁኝ ወንበዴ ወርቁን ጫማ በመውሰዴ ተጸጽቶ ባብቶ ሆዴ የመለስኩኝ በፍቃዴ፣ እኔ ማነኝ? ቃለ ህይወት ያሰማልን ጸጋውን ያብዛልሽ የኔ ልጅ ይህንን ውለታ ጌታዬ ያስቡ በትንሽ ትልቁ እንደ ሰው አድርጎ በመስቀል ላይ በዋለ ጊዜ ዓላማውን በፈጸመ በዚያ በቀራኒዮ ጎለጎታ አስበኝ አልኩኝ ለጽድቅ ቦታ እንደ በደሌ ሳያይ ለመንግስቱ የጠራኝ የቀድሞ ወንበዴ የዛሬው ፋታዊ ዜማ ነኝ። ቃለ ሕይወት ያሰማልን እማዬ። ጸጋውን ያብዛልሽ። በይ አሁን ደግሞ ያንቺ ተራ ነው። ጠይቂኝ እንቆቅልሽ። ምን አውቅልሽ? እማዬ ስንጓዝ ያኔ በግብጽ በረሃ አውርዶ የመገበን የሰማይ መና ካለታ ምንጭቶ ያጠጣን ውሃ እንዳያቃጥለን ፀሐይ ሀሩሩ የጋረደን በክንፉ የተዋጋልን በሰይፉ መኑ ከማከ የተባለ ብርሃናዊ መልአክ ማን ነው በእውነት? ቃሌት ያሰማልን ማ እየጸጋውን ያብዛልሽ ያፎ ሙያ ረዳት የባህራን ታዳጊ በክንፎቹ ጠላቱን ወዳጁን ጠባቂ ከእያሱ ጋር አብሮ ህዝቡን የመራ እርሱ ነው ቅዱስ ሚካኤል፣ አብሮን የሚኖር ሁሌም ከኛ ጋራ። ቃለ ህይወት ያሰማልን። ጸጋውን ያብዛልሽ የኔ ልጅ። አሁን ደግሞ አንቺ ተራ ነው፣ ጠይቂ። እንቆቅልሽ ምን አውቅልሽ። የኔ ልጅ ልዩ ስትሆን ከአለም ከምድር ማር ከሰማይ ያም ወስደው ሁለቱን ደምረው ለስሟ ትርጓሚያ የሰጧት ይቺ ቅድስት ማ ናት? በእውነት ቃለ ህይወት ያሰማልን ጸጋውን ያብዛልሽ የኔ ልጅ። የጣፈጠች ከሁሉ በላይ ብርሃኗ ይልቅ ከጨረቃ ከፀሐይ፣ የወለደች አምላክ አዶናይ እመቤታችን ቅድስት ድንግል ማርያም ናት። በእውነት ቃለ ሕይወት ያሰማልን ጸጋውን፣ ያብዛልሽ የኔ ልጅ አሜን። ማየ ላንቺም ቃለ ሕይወት ያሰማልን። ለካ ጎበዝ ነሽ። እንደዚህ ማየ በይ፣ እንደዚህማ እንቁቅልሽ ምች ከሆኑ ሁል ጊዜ እንጫወታለን። ሽ ማየ እና ደግሞ አመሰግናለሁ እና ለቤተሰቦቼ እስኪ መልእክት አስተላልፊላቸው። በሉ የይርገቲው ቤተሰቦች በርቱ፣ ሸር ላይክ በማድረግ ደግሞ በረታቷት ልጄን። እና ደግሞ የእመቤታችን የቅድስት ድንግል ማርያም ህንፃ ቤተ ክርስቲያን መጀመሩን ታውቃላችሁ አይደል? ስለዚህ ሁላችሁም በሚችሉት ሁላችሁም ተሳተፉ። እመቤታችን ቅድስት ድንግል ማርያም ከበረከቱ እንድንሳተፍ እሷ ትፍቀድልን። ወይ ማ የእሱን ቤተ ክርስቲያን ኮረስቸው ነበር፣ አድር ከምን ደረሰ? እንዴት ነው አላልቅም እንዴ እስካሁን ማለቴ ያው ማልቅማ እንደማያልቃጋለሁ ግን ቆርቆሮ ተመታው ይስቀረ? አይ የኔ ልጅ ምን ይመታል? ገና ቆርቆሮ ተገዛ። ነገር ግን ገና ብዙ የሚቀረው ነገር አለ። እንደው ያው እኔ ስም የመያዝ ችግር አለብኝ። ምን ነበረት ያስፈልጋል ሲሉኝ የነበረው ብቻ የሆነ ነገር ጎሎ እስካሁን የሆነ በሜትር አንድ ሺ አራት መቶ ብር ነው ምናምን አንድ ሜትር እያሉ እንትን ሲሉ ነበረ። እና እሱ ገና ነው። ያው ሁላችሁም ተሳተፉ እያሉ ነበር። እና እናንተም የምችሉትን ነገር አድርጉ እንደው አድራሻውን ለምትፈልጉ ሰዎች ካላችሁ በምሥራቅ ጎጃ መቸከል ወረዳ አቡሌ ቀበሌ ታህሳስ ድራ ቅድስት ድንግል ማርያም ቤተ ክርስቲያን ነው። የእመቤታችን የጽዮን ማርያም ቤተ ክርስቲያን። ስለዚህ ሁላችንም በምንችለው እንሳተፍ። አካውንቱን የምትፈልግ አንድ ሺ ስልሳ አንድ ሀያ ስድስት ሰላሳ ስምንት ሰማንያ ሁለት ሁለት ሁላችሁም የሚችሉትን ነገር በማድረግ የእመቤታችን የቅድስት ድንግል ማርያም ቤት በጋራ እንስራ። በረከቷን፣ ረዳኤቷን በቤታችን ታስገባለን። እሺ ውዶችዬ ሁላችሁንም ከልብ አመሰግናለሁ። እስካሁን ስለሰማችሁ ስለተከታተላችሁት ማለት ነው። እስከ መጨረሻው እንደምትሰሙት ባለሙሉ ተስፋ ነኝ እና ሰላማችሁ በክርስቶስ ይብዛልኝ ማለት ነው። ሁላችሁንም አመሰግናለሁ ከልብ እና የቤተ ክርስቲያኑ ነገር ደግሞ እጣው ወጥቷል። የእንትኑ ማለት ነው የስዕላድኑ እና የአባታችን የአባ ገብረ ኪዳን መጽሐፍ የነበረው ወጥቷል ማለት ነው። እና አንደኛ እጣ የወጣው ሰባ ሰባ ቁጥር ነው። ሁለተኛ እጣ የወጣው ደግሞ 22 ቁጥር ነው ማለት ነው። ባለ አንደኛ እጣ ወስዷል። ባለ ሁለተኛው ጣም ያው እንግዲህ ትወስዳለች፣ አውቃለች እንደደረሳት። ስለዚህ ትወስዳለች መጽሐፏን ማለት ነው። የአንደኛው ንጣ ስላዱ ነው፣ ግን ወዲያው ነው። ወንድማችን እዛው ነበር በአጋጣሚ እጣው በወጣበት ቦታ ላይ ስለነበረ ወስዷል ማለት ነው። አሁን ደግሞ ሁለተኛ ጣ ቀርቧል። ሁለተኛው ጣ ምን መሰላችሁ? የውሃ ማሞቂያ አለ አይደል? ይሄ አረቦቹ ቤት ውሃ የምናሞቅበት የእሱ ውሃ ማሞቂያ ነው። ዋጋው የጣው ዋጋ ሁለት መቶ ብር ብቻ ነው። ስለዚህ የምችሉ ሰዎች ተሳተፉ ማለት ነው። ተሳተፉ ያው ቤተሰቦቻችሁን ሰፕሬስ ታደረጉበታላችሁ ከደረሳችሁ ባይደርሳችሁም፣ ሁለት መቶ ብር ደግሞ ለመቤታችን በረከት መካፈያ ስለሆነ ሁላችንም እንሳተፍ በምንችለው አቅም ማለት ነው። ይሄንን ቪዲዮ የደረሳችሁ ሁላችሁም ሁለት መቶ ብር ምንም ናት አይደል? ስለዚህ በረከት እንሳተፍ። በድጋሚ አካውንቱን እነግራችኋለሁ። አንድ ሺህ ስልሳ አንድ ሀያ ስድስት ሰላሳ ስምንት ሰማንያ ሁለት ሁለት ነው እና ቤተ ክርስቲያኑ የት ነው የሚገኘው ላላችሁ ለምትሉ ደግሞ በምስራቅ ጎጃም ሀገረ ስብከት የሚገኝ ነው ማለት ነው የእመቤታችን የቅድስት ድንግል ማርያም ቤተ ክርስቲያን ነው። ላላያችሁት ደግሞ ቴሌግራም ገጻቸውም አለ። እንደገና ደግሞ እኔም ላይ ለቃለው ማለት ነው። ምን ላይ እንዳለ አሁን ላይ ቆርቆሮ ተገዝቷል። ነገር ግን ቆርቆሮ ገና አለበሰም። የሚጎሉ በጣም ብዙ ነገሮች አሉ ማለት ነው። ቆርቆሮ መልበስ አለበት። ፀሐይና ዝናብ ሲፈራረቅበት ይበላሻል ማለት ነው። እንደዛ እንዳይሆን ደግሞ፣ ልፋታችን ከንቱ እንዳይሆን ሁላችንም የምንችለውን ነገር እናድርግ ከመቤታችን በረከት እንሳተፍ ለማለት ወዳለው ማለት ነው እና በተረፈ ሰላማችሁ እንደ ምድር አሸዋ እንደ ሰማይ ከዋክብት ብዝት ብዝዝዝት ይበልልኝ እና ሰላማችሁ ብዛ ለማማዝናሽ ደግሞ መልእክት ካላችሁ ኮሜንት ላይ ጻፉላቸው ይመጣሉ የእናንተን ኮሜንት አይተው ማለት ነው እንግዲህ የሚያበረታታ ነገር እንዲመጡ የሚያደርግ ነገር ኮሜንት ከጻፋችሁላቸው ይመጣሉ በሚቀጥለው ማለት ነው በተረፈ ሰላማችሁ ብዛ ለኝ መልካም አዳር